ምሮና ናሆም ሰለና ጽናት እያወሩ ነው። ጽናት ምን ሆና ነው? የድሮ ጽናት አይደለችም። ኪራ ራሱ እየተቀያየረች ነው የድሮ ጽናት አይደለችም እያለ ነው። ይኸውልሽ፣ ኪሮ ወንድ ልጅ ካፈቀረ ልቡ ከተሰበረ አይመለስም። በወንድ ብሳነ እንዴት ሴት አትጎዳ? ማን ነው እንደዚህ አለ? አለች ምሮ። እሱማ ልክ ግን ወንድ ልጅ ከፈቀረ ፈቀረ ነው። ደንቆሮ፣ እውርም ነው የሚሆነው። ወንድ ልጅ ለማፍቀር ረዥም ጊዜ ነው የሚወስድበት፣ ከፈቀረ ደግሞ እብድም ነው የሚሆነው። ሰምተሽ ከሆነ እንደውም በፍቅር ያበደ ወንድ እንጂ በፍቅር ያበደ ሴት አላየውም፣ አላቅም። ኪራስ ቀይሟት ይሆን እንጃ። ብቻ አባቷ ከሄደ ጀምሮ ልክ አይደለችም፣ አዎ እያለ ነው እና አሁን ግን ደግሞ እየተዋደዱ መለየት በጣም ነው የሚያስጠላው። ሁሉም በየፊናው በጣም ሁሉም በየፊናው የሚሆኑትን ነገር አላወቅንም እያሉ ነው። እንደዛማ ከሆነ ራስ ወዳድነት ነው እያለች ነው፣ ከናሁን ጋር ራስ ወዳድነት ነው የሰውን ልጅ የሰው ልጅ ሁል ጊዜ በተጨነቅንላቸው ጊዜ እንገፋቸዋለን ማለት ይህ፣ እንደዚህ የሚቀርብሽን ሰው እንደ መግፋት ማለት ነው። ብቻ ሁላችንም አንዳችን በአንዳችን ጫማ ካልሆነ በቀር አንረዳም እያለች ነው ምሮ። አንዳንድ ደግሞ የሰው ነገር ማዳመጥ ጥሩ ይመስለኛል። ቆይ ስለማን ነው እያወራ ያለው ደግሞ? ስለነጽናት እንዳልሆነ ግልጽ ነው እያለች ነው ምሮ ማለት ነው። ግልጽ ነው፣ ግልጽ ነው እያለ ነው ችግሩ ግዝ አድርገሽ አለመሞከርሽ ነው። ናሁም የበቃ ከዚህ በኋላ አናውራ፣ ከዚህ በላይ አናውራ። ይቅርታ ይህን ሰዎች ግን ከልክል በላይ መወደድ ጥሩ አይደለም። እና አሁን አን ሄ ደግሞ እያላት ነው እንዴ፣ አሁን ወክና ድርግ ብለሽ አልነበር እንዲ? ምሮ ምን ሆነች ነው እያላት ነው። አሁን ቆይ መጠጣ ፈልገሽ ነው አላት። ምንድን ነው ምጠጣው አለች። ብርዱን፣ ብርዱና አለች አለ እንዲህ ሰማይ የተሰካ ሰንድል መስልሽ ያለጃቸው ልትወጭ ነው ማለት ጀምረህ ደግሞ የሁሉሽ የምሬን ነው ምልሽ የሰሞኑ ንፋስ የዛ ማስታወቂያ የሰሞኑን ማስታወቂያ ወህዶ እንዳይለጥፍሽ፣ አንተ መወር ያለብ በቃ ልብስ ደርብ የመጣሁ እንወጣለን፣ እያለች ነው። ያው ፅናትዬ ደግሞ እንግዲህ የኪሩቤል አባት ሌላ እንዲያገባ አቀራረቢያቸው በላት መሰረት በዛ ምክንያት ነው ማለት ነው፣ እንትን ያለችው የቆዘመችው ማለት ነው። ሌሎች ግን በዛ መሆኑን አላወቁም። አባቷ ሄዶ አባቷ ከሄደ በኋላ ምንሆና ነው ብሎ ነው እያሰቡ ያሉት ጓደኞቿም፣ እንዲሁም ኪሩቤል ማለት ነው። እሷ ግን ያው ከኪሩቤል ጋር በጣም እየተዋደዱ ስለነበረ ሌላ ሚስት አባትዬው የኪሩቤል አባት ሌላ ሚስት እንድታቀራረብለት ሲነግራት በቃ ቅስሟ ተሰብሯል። እና ለኪሩቤል መንገር ፈርታ ነው ማለት ነው እንጂ ሌላ ነገር አይደለም። እነሱ ግን ኪሩቤል ጋር አሁን ለምሳሌ እነ ምሮ እና እነናሁም ከኪሩቤል ጋር የሆነች ነገር የሆነች ነው የመሰላቸው ወይም አባቷ ጋር አባቷ ስለሄደ ምናምን እንደዛ መስሏቸዋል። ግን የሽግሩ የኪሩቤል አባት ነው ማለት ነው። ጽናትዬ እንደዚህ እንደዚህ እንድተክዝና እንድታስብ ያደረገት አባት፣ ጨርሻለሁ በቃ ልሄድ ነው እያለ ነው አባቱ ጋር ኪሩቤል። እኔ አልሄድም እዚው ነው የሚሄደው። አልገባኝም። ልጅቷን እኳ አላቃትም። ሀየዋት በጣም ቆይቻለሁ። በዚህ ቴክኖሎጂ በተራቀቀበት ዘመን ምን ሰርቶ ይብላ። እንዴት አታቃትም? አረ በአንድ ላይ የምንሄድ አይሆንም። አልኩ አንተ ራስህ ሂድ እያለው ነው እንዲህ። አባ ልጅቷን እኮ ላቀብ በጧቱ ደግሞ ምንዲከም ነው አረጀህ። እንዲህ እያለው ነው ማለት ነው። ጭራሽ ከሰንጋ ወደ በሬነት ከቀንድ ስነ ቀንዱ ተቀየረ። በላ ሁን። ወሬውም ተውና ና ልጅቷን አምጣት። እሺ በቃ አባ፣ በሰረገላ ነው ማመጣት እያለ ነው። እሺ አሁን የዝሃትና ታስጠብቃት እያሉ ነው። ሂድ አምጣት፣ በሰዓቱ ተገኝችማ የሀበሻ ደንብነቱን ግንኙነቱማ፣ እናድርሰው እንደ ፈረንጁ በሰዓት ከች ማለት የለብንም፣ እናርፍድ እያለ ነው። ብሽ በቃቸው እያለ ነው። ያው ኪሩቤል አባቱ የጋበዘውን የጓደኛውን ልጅ እንዲ እንዳያት አይነት እንደምትገባ እርግጠኛ ነኝ፣ ታፈቅራታለህ እያለ ነው። ጽናት እያለ ነው አባትየው ማለት ነው። ያው ጽናትን ልጅቷ ከመጣሽ በኋላ እንዲቀራረቡ እንዲያደርግላትም ሁሉ ነገር ዝግጁ ነው ወይ እያላት ነው። ምንም ምን የሚጎድል ነገር የለም፣ ምንም የሚያንስ ነገር የለም። ሁሉም ተዘጋጅቷል እያለች ነው። ጽናትዬ፣ ጽናትዬ በጣም ታሳዝኛለች። በቃ ሊያመጣት ሄዷል። ብቻውን ነው እንዴ ሄደው? አይ ጽናት አንቺም እንደሱ ጓጉተሽ ነበረ፣ ታጅባ እንድትመጣ በጣም እንጂ፣ እያለች ነው። አንቺን ሳይሽ ቅልብ በወና እንዳለች ታስታውቂያለሽ። አይዞሽ ጥሩ ባላምጥች ነው ምድርሽ ኧረ እኔ አሁን ላይ ዝግጁ አይደለሁም ጋሽ፣ እያለ እንደው ከሌላ ሰው ጋር ሁኑን እንጂ የሰማውት እንጂ አክብሩን ጋር ጥሩ ነገር ነው የሰማሁት እያለ ነው። አባት ሁለታችሁን በአቀራረባችሁ ጥሩ ነው እያለው ነው ማለት ነው። ጋሽ በቃ ቡና ለአቀራረብ አስት ቡና ጠጣም፣ የቡና ርጅጋ አለባት እያለ ነው የቡና አለርጂክ እያለች ነው። ፅናትዬ ፅናትዬ በጣም ተጨንቃለች። ለምን ከግሩቤል ጋር ተፋቅረው ስለነበረ አባትየዋ ለያይቶ ከጓደኛው ልጅ ጋር ሊያቀራርባቸው ሊያጋባቸው ፈልጓል። እንግዲህ ግሩቤልዬም ጽናት እንደዚህ እንደሆነችበትን ነገር አላወቅም። እሷም እንዳትነግረው ተጨንቃ አልነገረችም። ሁለቱም በየፊ ናቸው እየተጨነቁ ነው። እና ደሞ የምትመጣብኝ የሱሲቪጤ እንዳትሆን እያለች ነው ያረ፣ ጽናት ተረጋጊ። ቅናት እንጂ ሰው ምንም ቢሆን እንደሱ ሲሊሆን አይችልም። ደግሞ ምን አገባኝ? ጽናት ገና ሳት መጣጭ ቅናትስ ጀምረሽ እያለች ነው ጽናት እዬ። ማለት ነው ምንድነው? ምንድን ነው? በጧቶቻችን የምታወችው ይቻ ሴት ናተ፣ እያለች ነው አዲሱ እንግዳ መጣች፣ እንዲ እያለች ነው ምሩ። ገና ለመጣ ነው ኪራ ላይ እያለች ነው እና ክፍል አርባ ስምንት የጽናትዬን ድራማ ይዤላችሁ መጥቻለሁ። በጣም አሪፍ ድራማ ነው፣ ተከታተሉ። በጣም ደስ ይላል። ጽናትዬ እየተናደድሽ እኮ ነው። ለምን እናድዳለሁ ብለሽ ነው እያለች ነው ጽናት። እና ሲኒዎችን እኮ መከራቸውን አበዛሽባቸው እያለች ነው ምሮ ማለት ነው ኬራዬ ከቡናው በላይ የቡናው ጢስ ነው የሚፈለገው እና ከነገነገው ደውላ ታፈላለት ነው ወይ? ደግሞ ሲጀመር ምናቸው ማይጣጣም? ቆይ ስለምን ማጣጣም ነው? መታወሪ አለቻት። አይ ወጡ ይጣፍጣን ምግብ እኔ እጅ ቡና ላፍላ እያለች ነው ፅናት ማለት ነው። ምሮ ደግሞ በጣም ግርም ነው ብሏታል። ይቺ ልጅ ግን ምንድን ነው? ምን እየሆነች ነው? ቆይ አሁን የት ነው ያለ ነው? ወይኔ ፅጌ በቃ አበደች። አይ መጣጣም ወጡን ትላለች እቺ ፅናት አበደች እያለች ነው። ያው እሷ የሆነችውን ስለምታውቅ ሌሎች የሆነችውን ነገር ስለማያውቁ እንግዲህ ክሩቤል አዲሷን እንግዳ ሊያመጣት ሄዶ፣ አባትየውና የክሩቤል አባትና እንግዳዋ ሁላ ክሩቤል አብረው ምግብ እየበሉ ነው። አዲሷ እንግዳና እና ይህን ይመስላል ቤተሰቦች የተከታተሉት።